ዲቭና ባርኮቴ ተጣሉ። ባርኮቴ አሁንም ለአንቺ ስሜት አለኝ ቤዛ ባት መጣ ኑሮ ከአንቺ ጋር ቀጥል ነበረ ብሎ ለአዴ ነገራት። አዴ ደግሞ እኔኮ ዲቭን እንዳይጎዳ ብዬ ነው እንጂ ለዲቭ ምንም አይነት ስሜት የለኝም፣ ነገር ግን እሱ ይህንን መረዳት በፍጹም አልቻለም እና ይህንን ነገር እኔ ከዚህ በኋላ መቋቋም አልችልም እያለች ስታወራ ዲቭ አዳመጠ። አንቺ ውሸታም፣ አንቺ አስመሳይ! እስከ ዛሬ አፈቅርሃለሁ እወድሃለሁ ስትኝ የነበረው ለካ ውሸትሽ ነበር አይደለም? ከዚህ በኋላ አይንሽንም ማየት አልፈልግም ብሎ ታቆጣት። እንዲሁም ደግሞ ባርኮቴንም ሳይቀር አንተ ምን አይነቱ ሰው ነህ? ቆይ አንተ ቤዛን ነው የምታፈቅረው ወይስ ደግሞ አዴይን? እና ለምንድን ነው ግራ የተጋባ ስሜት ለሁለቱስ? ምን አይነት ስሜት ነው እያንጸባረክ ያለኸው? ብሎ በጣም ተናደደበት። ናኦል ናኦልይ እንግዲህ አደይን ፍለጋ እያሰሰ ይገኛል። አደይ ካንቺ በጣም ትለያለች ካንቺ በጣም ትሻላለች እያለ ለሊዱ ነገራት። ሊዱ ደግሞ በቅናት ተንገበገበች። ቆይ አልገባኝም፣ ምን ማለት ፈልገህ ነው? እሷ ሁሉን ነገር የመቋቋም ብቃት አላት እና መከራ ቢመጣ ሐዘን ቢመጣ ችግር ቢመጣ ሁሉንም ነገር በጣም ብዙ ነገር ያሳለፈች ልጅ ናት እና የእሷና የኔ ህይወት ትንሽ የሚያቀራርበው ነገር አለ። አንቺ ደግሞ በጣም መጨነቅ የማትወጂ ፍሪ ሴት ነሽ እና ለዛም ነው። እና ታዲያ መናገር የፈለከውን ለእኔ አትነግረኝም እንዴ? ብላ ስትለው አይ ሊዱ በፍጹም ምክንያቱም ብነግርሽም እንኳ አንቺ ምንም ነገር አትተክሬልኝም አደይ ግን በጣም ታስፈልገኛለች። ይልቁንስ ከዴቭ ጋር ያለ ግንኙነት ምንድን ነው ብሎ ሲጠይቃት አይ እሱ ወንድሜ ነው። እሷ ደግሞ የቤት ሰራተኛ ነች። ስለዚህ እኔም ማቀው ጉዳይ የለኝም። አረ ሊዷቷሽ ያው ባርኮቴም ሆነ ዲቭም ይወዷታል እሷም ደግሞ ከሁለቱም ውጥኝ ብላለች፣ አንዳቸውን መምረጥ አቅቷታል ብላ ነገረችው። እሱም እሺ ይሁን በቃ። ያችስ ሊሊ ደግሞ ስለ ሊሊ ምንድን ነው? እኔ ግራ ገባኝ እኮ ዛሬ ሁለቱን ለምንድን ነው የፈለግካቸው? በቃ ተይውሽርሹ ብሎ ሲላት በቃ መሄድ አለብኝ እንዴ ነኝ ሄድና እቤት ትሄጃለሽ? ብሎ እቤት ወሰዳት። ከዛ እሷም ሊዱ እንደተለመደው ሙዚቃዋን ከፍታ ዘና ትላለች። እንደ ሊዱ እንደው ግን ታውቂያለሽ፣ እናቴ ሞታ ሀዘን ላይ ሁኜ ሙዚቃ አይደብርም እንዴ? እንደዚህ ታደርጊያለሽ? አየሽ፣ እኔ እኮ አንቺ እና አደይ ትለያላችሁ እምልሽ በዚህ ነው እሷ በሆነ ነገር ትሪት አድርጋኝ ነበር። አንቺ ግን ጭራሽ ለራስሽ ሙዚቃ ከፍተሽ ትደንሻለሽ አይደል? ምን ብሎ ነገራት። ከዛ በጣም ይቅርታ ለነገሩ አሰብኩት እኮ አሁን እኔ እናቴ እናቴን በአንተ እናት ቦታ አድርጌ እና በጣም ይቅርታ። በቃ አሁን መሄድ አለብኝ። እንዴ አስከፋሁሽ? እንዴ በንግግሬ ምን ብሎ ሲላት፣ አይ እንደሱ አይደለም። ነገር ግን ዴቭ በኋላ የሆነ ነገር ይላል፣ ብዙ አይነት ጥያቄ ይጠይቅኛል። ብቻ ግን መሄድ አለብኝ ብላ ስትለው፣ እኔም እሺ ዴቭን ማታ አደይን ፍለጋ እመጣለሁ። ምን አዎ እንደ ቆይ፣ ወንድሜስ ምንም ችግር የለውም ወንድምሽን ትፈሪዋለሽ እንደ አላት። አይ እኔ ወንድሜን አልፈራውም አከብረዋለሁ እንጂ በ እንደዛ ከሆነ እኔም አልፈራው እኔም አልፈራውም ምንም ችግር የለውም። ውድ እና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ሁሉ ሰላም ሁሉ መቻል እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ሀሳብ አስተያየታችሁን እስከ መጨረሻው ቪዲዮን አታችሁ ኮሜንት ቀጭ ቀጭ አድርጉልኝ ማለት ነው። ጉዶች፣ አደይ ድራማ እንደቀጠለ ይገኛል። እንግዲህ ዛሬ አደይን ለመበቀል ቤዛና ፍቅር ተመካክረው ከውጭ ስትገባ በበሩ ጭንቅላቷን መታት አደይም እጅግ በጣም ደነገጠችና ቆይ አንቺ ልጅ ከህይወታችን መች ነው የምትወጪው ውጭ ስንልሽ ጭራሽ ይብስብሻል እንዴ ብለው ሲያስፈራሯት እሷም ደግሞ ቤዛን አንገቷን ያዘችና በጥፊ ከዛ ፍቅርም ዘወር ብላ ስትናገራት ቆይ እናንተ የፈራኋችሁን አሁ የሚመስላችሁ እኔ ዝም ስላችሁ እኔ እኮ አክብሪያችሁ ስራዬም ብዬ እንጂ የእውነት ፈርቻችሁ ይመስላችኋል እንዴ እናንተ እኮ በጣም የወረዳችሁ እኔ ሰራተኛም ብሆን እንኳ ክብሬን የምጠብቅ ሴት ነኝ። ግን ከዚህ በኋላ አንቺም ሆሽ አንቺም ስነ ስርዓትሽን ትይዣለሽ ላከበረኝ ሰው አከብራለሁ ላዋረደኝ ሰው ደግሞ አዋርዳለሁ ብላ ሁለቱንም ተናግራቸው ወደ ሌሊ ጋር ሄደች ከዛ ሌሊና ኤላ ደግሞ ፍቅር ፍቅር እየተጫወቱ እንዲሁም ፊልም እያዩ ነበር። ከዛ አረ ሊሊ ይሄ ፊልም በጣም ይሰለቻል፣ ለምን ኳስ አናይም? ምን ብሎ ሲላ አይ እንዲ እኔኮ ኳስ ስናይ አቴንሽን አትሰጠኝም? ይሄንን ነው ስናይ አቴንሽን እምትሰጠኝ ያ ማለት ባጭሩ አቴንሽን ስላልሰጠኝ ነው ብለሽ ብትይኝ እኮ እኔ ራሴ አቴንሽን ሰጥሽ ነበረ። ምን ብሎ ሊሳሳሙ ሲል አደይ የፍቅር ወጥመድ ብቅ አለች። በጣም ይቅርታ ብላ። ምን ሆነሽ ነው? አይደል። ከፍቅርና ከቤዛ ጋር ተጣለሁ። ምን? አዎ። ቆይቺ፣ ቤዛ የምትባለች ግን ምን ባደርጋት ነው? አሁን ፍቅር ነበረች፣ ጭራሽ ድጋሜ ደግሞ መጣች። አደ ቤዛ አይደል? እስቲ ንገሪኝ። አይ እኔ ከዚህ በኋላ በቃ ሌላ ስራ ምፈለግ አለብኝ። ምን? ለማንኛውም ምግብ በልትሻል? ሻይ ላፍላለሽ? እንደ አይ ረ እኔ በልቼ ነው ጠጥቼ ነው የመጣሁት። ግን እኔ ሻይ አፈላለሁ ስትል በቃ እኔም ልከተልሽ ብላ ስትሄድ ኤላህ ወይ ጉድ! አሁን ሁለት ሴት ሻይ ለማፍላት ይሄማ፣ ጉድ ነው እያለ ብቻውን መሳቅ ጀመረ። እኔ ሁሉም ነገር መሮኛል፣ በቃ አረብ ሀገር መሄዳለብኝ። ምን አዎ፣ ኪንጎ እና ዳይመንድ እንኳ እሺ እዚህ የሚሰሩት ስላጡ ይሄዱ። አንቺ ግን ሴት ልጅ ነሽ። አረብ ሀገር እኮ እንደሚታሰበው አይደለም። አይ እና ደግሞ ምናው ተስፋ ቆረሽ? እንደ አንቺ እኮ ጀግና ሴት ነሽ ብላ ስትላት፣ አይ በፍጹም ተስፋ ብቆርጥማ ኑሮ አረብ ሀገርን አልመኝም ነበር። ግን ከአረብ ሀገር መጥቼ ህልሞቼን እሁን ለማድረግ የግድ መሄድ አለብኝ ስትል፣ ሊሊ አይ አትሄጂም። ግን በአገኘናት ነገር እዚህም ቢሆን ተባብረን ስራችንን እንሰራለን እንጂ በፍጹም አትሄጂም። እና ደግሞ ለቤዛና ለፍቅር አታስቢ፣ በቃ እንዴ ይሄን ያልችለሽልም? እንዴ ሌላም ቤት ብቀይሪ ከዚህ የባሰ ሊሆን ይችላል ብላ ስትላት፣ አንቺ ስላለሽኝ አመሰግናለሁ እያለች ኤላ መጣ። እናንተ ሰዎች፣ ኧረ እናንተ ፍቅርስ አሁንስ በዛ ታስቀንኛላችሁ አለ። ከዛ እንዴ፣ እና እኛ ምንቀፈሃ አሉና፣ ፍቅራቸውን እየተገላለጹ እየተሞጋገሱ እያለ ሊሊ መቼም በጣም ጀግና ናት። ባርኮቴን እንደምንም ብላ ፈልጋ ፈላልጋ ባርኮቴ ቤት እንዲመጣ አደረገችው። እኔ ምልክ ባርኮቴ ቆይ፣ በጣም እንደፈለግሽ ነበረ እና ምንድን ነው ሊሊ ብሎ ሲጠይቃት፣ ስለ ቤዛ ጉዳይ ነው። ኤላ፣ ኧረ እባክሽ ተይ ቢላት እንኳ፣ ምኑን ነው ምተው፣ ወንድሜ ታስሯል፣ እናቴ ሙታለች፣ እና ደግሞ ቤታችን ባራጣ ተይዟል የተባለውን ነገር ታምንበታለ ምክንያቱም ከኤላ በጣም ብዙ ገንዘብ እየወሰደች ትገኛለች ብላ ስትለው ይሄን ነገር ሰምቻለሁ፣ ነገር ግን ከኤላ ለምን ብር መውሰድ ያስፈለገ ብሎ እራሱን በራሱ ጥያቄ ጠየቀ። ይኸውልህ እኔ አሁን ብር መውሰዷ ለምን ወሰደች አይደለም፣ ነገር ግን ይሄ ነገር እውነት ነው ወይ የሚለው ነው። እና ለምን ልትል ተዋሻለች? እሱንም አላውቅም። እንግዲህ ምናልባት ወደ አንተ ለመመለሻ ምክንያት ፈልጋ ሊሆን ይችላላ ብላ ስትል ከዛ ኤላ ያው ከልጅነታችን ማጀምሮ እኔን ስለምትቀርበኝና እንደ ጓደኛ ስለምታይ ነው እንጂ ሌላ ነገር አይደለም፣ ባርኮቴ ብሎ አለው። ሊሌ አመሰግናለሁ። ብቻ ማለቴ በድሮ ባላችሁ ግንኙነት ካልሆነ። አረ እኔ በፍጹም ከዛ ጋር አይገናኝም። ይሄ ነገር ግን እውነት ነው ውሸት ነው የሚለውን ነገር ማወቅ ስለምፈልግ ነው አለች። ሊሌ እንደዛ ከሆነ ልክ ነሽ፣ ያስኬዳል ነገሩ። እና እኔም መጠየቅ እፈልጋለሁኝ። በቃ አዎ ብታጣራ ይሻልሃል። እሺ፣ ለማንኛውም ግን እኔም ምሄድ ስላለብኝ ወደ ስራ፣ አደይን ተንከባከቢያት። ምን? አዎ አደይን እኔም ባልኮ እኔም እንደገና ዲቭም ፍቅርም ሶስታችንም እያጨናነቅናት ነው፣ እና እባክሻ አደራሽን ብሎ ሲላት ኤላ አታስብ፣ እሷ እና እሷ ትንሽ ጊዜም ቢሆን ትውቃቸው ከምንም በላይ ነው የሚተሳሰቡት። እንደውም አንተና እኔ እራሱ አብረን አርገን አብረን ተምረን እንደዚህ አንተሳሰብም፣ እያሉ ማውራት ጀመሩ። እኔ እንደውም በቅርቡማ እኔን እረስታ አዴ አዴ ማለቷ አይቀርም እያለ አይ ምን ታርግ ብለህ ነው? በእርግጥ እኔ ባዴ ቦታ ብሆን መቼም ቢሆን አልችልም። ነገር ግን አዴ ጠንካራና ብርቱ ሴት ስለሆነች አታስብ፣ ሁሉን የሚችል ልብ ይሰጣታል ብላ እና እንዳ እንዳትረሳ ብቻ ባርኮቴ ብላ አስጠነቀቀችው። ችግር የለውም እሺ፣ አመሰግናለሁ ብሎ ወደ ስራው ለመሄድ ደፋ ቀና እያለ ከዛ አዴ ክፍል ሄዶ፣ አዴ እኔ ምልሽ፣ አንቺ እኮ በደንብ ያፈቅርሻል ዴቭ። እኔ ግን አላፈቅረውም። ሲቀጥል ደግሞ አንተም ያኔ እወድሻለሁ፣ አፈቅርሻለሁ ብለኸኝ ነበር እና ታዲያ አንቺ ነሻ፣ እኔ በወንድምነት ነው የምወድህ እንጂ በፍቅር አይደለም ብለሽ ከዛ ቤት የምትሽ ደግሞ ፍቅረኛሞች ነን ብለሽ ተናገርሽ፣ ግራ አጋባሽኝ። እና ቤዛ እኮ ባትመጣ ኑሮ የእውነትም እኔ አንቺን ወድጀሽ ነበር እያለ ሲያወራ ለካ ዴቭ ተደብቆ እያዳመጠ ነበር። ቆይ እናንተ ማፈሪያ ናችሁ አይደለም? ቆይ አንተ ማንን ነው የመረጥከው? ቤዛን ወይስ ደግሞ አዴይን? አንቺስ ብትሆኚ ለምን ማስመሰል አስፈለገሽ? እስካሁን ያልሽውን ሁሉ ሰምቻለሁ። ተረጋጋ እንደዚ አይደለም፣ ባርኮቴ ምንም አላጠፋም ብትለውም እንኳ በፍጹም ሊረጋጋ አልቻለም። ይኸውልህ ተሰማኛለህ፣ ከዚህ በኋላ እንደውም አደይን ልትንከባከባትና ልጠብቃት ይገባል። ከሁሉም ዝም ብለህ ባልሆነ ጥርጣሬ እንድትገምተኝ አልፈልግም። እንደውም ከዚህ በኋላ በይፋ ጦርነቱ ተጀምሯል ብሎ ባርኮቴ ተናዶ ወጣ። እንግዲህ ዴቭ በቅናት እንግብግብ እያለ ነው። ምክንያቱም ኤላም ዲቭም ያው ስለሚያፈቅራት እንደገና ደግሞ ኪንጎም ለእሷ ብሎ ስዴት ሂዶ ሀብታም ሆኖ አደይን ለመውሰድ ሀሳብ ላይ ይገኛል። ዳይመንድ እንኳ እረ ተረጋጋ፣ እሷ እኮ ሀብትና ንብረት ብትፈልግ እስከ ዛሬ ኢትዮጵያ ገጠር ያሉትን በሙሉ አግብታ ትጨርሳቸው ነበር ግን እሷ በራሷ ጥላ ግራ መኖር ነው የምትፈልገው፣ እያለ ቢሮ እንኳ ባክተወኝ እና ለነሱ ለምንድን ነው የምትሰቅላቸው? ጥሩ ሴት ስለሆነች ነው እንጂ እናንተ ነስመች፣ ፊት ነሳች። እሷ አታፍቀኝ አላፈቀህም ነው እንጂ ያለችህ፣ ምን አለችህ ሌላ? እያለ ጓደኛው እና ደግሞ ለዛ አንተ ለምንድን ነው በዛ ኤላ ጋር የምትሄድ? ቆይ ብቻ በዛ ቀን ተማል ሆነ ረሱ። ቀላል ነገር ነው። በእናትህ ምናምን አለ አትቅ ነው አደይን ወደዳት እንጂ አፈቀርኳት አላለም። ቆይ አንተ ለምንድን ነው በሁሉም የምትቀነው? የዛሬው አደይ ድራማ ይህን ይመስል ነበር። በቀጣይ እስከምን